በሌላ ቦታ በደበቁት ቦታ ያሐና የመጀመሪያው መጀመሪያ ባስቀመጡበት ቦታ ሲጠፋ እነሱም እንዴ ይሄ ነገር እንዴት ነው? ቤተሰብሽ እራሱ ገጠመን ቢያገኝሽ እንዴት ሊሆን ነኝ? ያኔ ይሄ አንደኛው አንቺን ከቤተሰብሽ የሚያገናኝበት መንገድ ነበር፣ አሁንስ እንዴት ነው እያሉ ነበር። ነገር ግን ደግሞ በሌላ ቦታ ያደበቁትን አንዱን መስቀሏን እንደሆም ደግሞ ፈቷን ይያዙ ነበር። አሁን ለታ ግን የያንዳንዱ እንዲሁም ደግሞ ይሄ ምንድን ነው ሆስፒታል ካገቡና ምርመራ ካደረጉ በኋላ ትንሽ በምርመራው ምስጢሩ እንዴት ሊሆን ነው? ያኒ ለዶክተሩስ ያቺ ባዩሼ ምን ብታደርግላት ነው? ይህንን አክል እያና ብዙዎቻችን ግራ ግቤት ብሎ ነበር። አሁን ለታ ግን በጣም ደስ የሚለው የሐና አባት ሌላ ፈቶና እንዲሁም ደግሞ ሌላ መስቀል ይዘዋል ማለት ነው። ይሄ ማለት ደግሞ በደንብ ሀናን ልጅ መሆኗን የሚያስረጋግጥ ነገር ነው። ምክንያትም ይቺ በውሸት የውሸት የውሸት ማረጃ ይዛ እንዲሁም ደግሞ ሰርቃ ነበር። መጀመሪያ ጊዜ ነገሩን ከረሳችሁት የተወሰነ ሳምንታት አሳልፈዋል መሰለኝ ይሄ የሀናን መስቀል እንዲሁም ደግሞ ፈቶዋን የሰረቀው ልጅ ከሀና የሀናን አባት ከሀና እኩል የሚያሳሚም ልጅ የሱ ጓደኛ ነው። ዞሮ ያ 50 ሺህ ብር የመጣው የት ነበር? ወደ ሀና አባት ጋር ነበር። ምክንያቱም ያ ልጅ ለሀና አባቱ እኮ ገንዘብ ጎድሎታል። ህክምናው ለመጀመር ምናምን እያለው ነበር። እንዲሁም ደግሞ ያ ልጅ ደግሞ ያንን ሳን ገንዘብ ሲሰጠው ይሄ ገንዘብ እንዴት አመጣው እንዴት ነው ኬት ነው እያለው ነበር። በቃ ዝምበል ዝሙ ብላ ተቀበለኝ እያላ ነበር ያም ልጅ። ይሄም ደግሞ በቃ እሺ ብሎ ተቀብሎ ለሐና እየሰጣት ነበር አይደል። ሀና ደግሞ ይሄ ገንዘብ ኬት መጣ እንዴት አመጣው እያለችው ነበር። እሱም ደግሞ ምን እያላት ነበር? ሀና የኔ አባት ላንታ አባትና ብለሽኛል ነበር እንዴ። ስለዚህ በቃ ኬትም ላምጣው ኬት ብቻ አባታችንን እናሳክም እያላ ነበር። የዛን ሰዓት ደግሞ እሷም እሺ ብላ እንዲሁም ደግሞ ደስታዋን መቆጣጠር እያቀታት ገንዘቡን ተቀብላ ነበር ማለት። ይሄንን ያልኩ ያልኩ ያልኳችሁ ለምንድን ነው ብትሉ፣ ያ ባሃና በራሷ በአንገቷ እንትንና እንዲሁም ደግሞ ፈቶዋ ላይ ያኒ የተሰረቀው ገንዘብ የት መጣ? ወደ ሐና አባት ነበር የመጣው ማለት ነው። አሁን ደግሞ በጣም ደስ የሚለው ነገር የሐና አባት እንዲሁም ጀግና ስለሆኑ ሌላ ስላላቸው የሐና ልጅነቷ ተረጋገጠ ማለት ነው። ለማንኛውም ሰላም ዋለይኩ ወራህመቱላህ ወበረካቱሁ። ውድና ያ ተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ በእያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ሬህ ይራሄ ከእናንታ ጋር ይሁን እያልኩኝ ዛሬ የሚር በጣም ደስ ብሎኛል። ብዙ ብዙዎቻችን ድል ለሀና ሀናናት እውነት ያላት እነሱ እኮ እንዲሁ ዝም ብሎ ነው የውሸት ማረጃ ይዞ ነው እያነ ብዙዎቻችን ተጨንቀን ነበር። ምክንያትም ይሄ ዶክተሩም ትንሽ ይሆና ይሆን አላ አይደል። ትንሽ የተደናገራ ባህሪ እያየነበት ነበር። ያ ማለት ደግሞ እንዴ ይቺ ባዩሽ ለዚህ ለደፍተር ሚን ብትለው ነው ወይስ ደግሞ እንዴት ቢሆን ነው ብለን ብዙዎቻችን ግራ ግቢት ብሎን ነበር። አሁን ደግሞ ያኒ ለሐና አባት ሌላ ያኒ ፈቶና እንዲሁም ደግሞ ሌላ መስቀል ያሐና ያዙ ከሆነ ነገሩ ያኒ በቀላሉ ይረዳሉ ማለት ነው። ይሄ ማለት ደግሞ ያሐና እናት ያሐናን አባት እያገኘችው ነው። ስታገኘው የነበረው ነገር የእያንዳንዱን እናያለን። ነገር ግን ደግሞ ያ ከሀና እኩል የሚያሳክም ልጅ ለሀና አባት ምን እያለው ነበር? አባ የሆነ ነገር ሊንገሮት እንዴ እያላ ነበር። ምንድን ነው የሆነ ነገር ነው እዚህ እያለን፣ በጣም ደስ የሚል ነገር ስለሆነ እያለው የእያንዳንዱን ሀና ድቢቅ ብላ የነገረችውን ነገር የእያንዳንዱ እሱ ደግሞ ለሀና አባት እየነገረ ነበር። ያ ማለት በዛ ተነሳ ነው አይደል? አሁን ፈቶ እንዲሁም ደግሞ ሌላ መስቀልና ሌላ ፈቶ እንዳለ ያረጋገጡበት መንገድ በዚህ ነው ማለት ነው። ምክንያቱም ሀና እባክህን ሚላሴ ጨንቆኛል፣ የማደርገውም ነገር ጠፍቶኛል። ምን ላድርግ እኔ እኮ ተጨነኩኝ እያለች ነበር። የዛን ሰዓት ደግሞ ሀና እንዲሁ በደፈና ተጨነኩኝ እንደት ወይም ደግሞ ያስጨነቀሽን ነገር ተናገሪና መንገድ ካለው መንገድን እንፈልጋለን። የሆነ መፍቻ አይጠፋም ለተኛውም ችግር የሆነ መፍቻ እናገኛለን። ስለዚህ አንቺ እንዲሁ ድብቅ ሆነሽ በድብቅ ተጨነቅኩኝ ስትይ ምን ነው እንዳስጨነቀሽ በምንድን ማቀው እያለ እየተቆጣተ ነበር። የዛን ሰዓት ደግሞ አይ እኔ እኮ ይሄንን ነገር ነገርሃለሁኝ ነገር ግን ደግሞ ለማንም ስትናገር እዚህ ሙካልከ ነው ሚነገር። በተለይ ተለይ ለአባይ እንድትነግርብኝ አልፈልግም እያላች ነበር። እሺ ለሱ ካን ነገር ለነሱ ካን ነገርኩማ። ምን ነገር ነገርሽኝ ማለት ነው? ደሞስ እሞክራለሁ አልናገርም እያላት ነበር። በቃ በቃ እንደዛ ከሆነማ በራሴ ማት ተማመን ከሆነ ነገሩ እኔ ጋር ይቀመጣል፣ አልናገርም እያላች ነበር። ነይ ነይ ነው እውነቴ፣ ያኔ ሲቀልደሽ ነው። እውነት ለማንም አልናገርም። ነገሩን ንገርኝ፣ ምንድን ነው እንዴት ነው እያላት ነበር። በዛ ሰዓት ደግሞ የእያንዳንዱን እንዲሁም ደግሞ ቤተሰቧን እያገኘች ይህንን የእያንዳንዱን እየነገረችው ነበር። ግን ደግሞ እርግጠኛ ነሽ? እንዴትስ ሊሆን ይችላል? እንዴ አባትሽ ደግሞ አሁን ታመሙት አይደል እንዴ ወይስ ደግሞስ እንዴት ነው እያላ ነበር። አይ እንደ ባለፈው እንደነገርኩህ እሱን እንዲሁ እኔን መንገድ ላይ እያገኙኝ እንዲሁም እያሳደጉኝ በዛ ተነሳ ነው እንጂ ቤተሰቦቼማ አላቅም ነበር። አሁን ግን በሚሰራበት በቤት ራሱ የኔን ፈቶና የኔን መስቀላ የሁኝ ከዛ ደግሞ ይሄ ነገር እንዴት ነው ብዬ ግራ ገብቶኝ ነበር። ነገር ግን ደግሞ ነገሩን ሳወራ ማንም አምኖ ሊቀበለኝ አልቻለም። ግን ደግሞ እንዲሁ ቤተሰቦቼን ከሆኑ ብዬ ከመጠራጠር እንዲሁ ታግዬም ይሁን ከሆነ ቤተሰቦቼ ነው ከሊሆኑም ደግሞ አሊሆኑ ነው። ስለዚህ ይሄ ጥርጣሬ እንዲጨረስልኝ ብዬ አሁን ነገሩን እየጀመርኩ ነው፣ እያለች ነበር ሃና ጣይብ። ይሄ ደሞስ ምኑን ነው የሚያስጨንቀው? ዝም ቢለሽ እንደው ጭንቀት ስለምትወጂ ነው እንጂ የምትጨነቅው፣ ይሄ ምኑን ነው የሚያስጨንቀው? በቃ ያኔ ያሉሽ ነገር ሁላ አድርጊ። ከሆነም ደሞ ልጆች ማለት እነሱ አባትና እናትሽ እንዲሁም ቤተሰቦችሽ ከሆኑ ጥሩ ነው፣ ካልሆነም ደሞ ያን አካል የሚያስጨንቅ ነገር የለም እያለች ነበር። ያኔ የዛኔ ለማንም እንደትናገር ቢላ እየነገረችው ነበር። አሁን ይሄ ልጅ ደሞ ለሀና አባት እየነገረ ነበር ማለት ነው። የሀናም አባት ደግሞ ይህንን ሲሰሙ ሀና ደግሞ አይ የሆነ ነገር ያኒ አሁን ይህንን ቤተሰቦቼ አገኘሁኝ ሲል የሆነ ነገር ይሆንብኛል። ስለዚህ አልልም፣ አልአወረም እንዲሁም ደግሞስ እርግጠኛ ቤተሰቦቼ ቢሆኑ እንዴ ከማን ነው የሚኖረው? ከነዚህ አባቴ ወይስ ደግሞስ? ከነሱ ጋር ነው የሚኖረው ብላ ትንሽ ግራ ግብት እያደረጋት ነበር። ይህም ሆና ያም ሆና ደግሞ በዛ የዛን ቀን የተናገረችውን ነገር ይሄ ልጅ ደግሞ ለሀና አባት እየነገረው ነበር። የሀናም አባት በጣም ከሚባለው በላይ ሀና ፈርታ ነበር፣ ግን እነሱ ደግሞ በጣም ከሚባለው በላይ ደስ እያላቸው፣ እንዴ እንደዛ ከሆነ እኮ ሌላ ፈቶና ሌላ መስቀል አለኝ እኔ ጋ እያሉ በጥቁር ፌስታል እየቃጠሩት ነበር። ከዛ ደግሞ እሱንም እያወጡ ለሷም ለወይዘሮ ሜላም እያሳዩት ነበር። ወይዘሮ ሜላም አሁን ለታ ታገርማለች። ለማንኛውም የሀና ታሪክ ብዙ ነው። በአጭሩ እንኳን ደስ አላችሁ ሊል ይፈልጋለሁኝ። እናንተም ደግሞ ሀሳብ፣ አስተያየት ካላቸው ኮሚንት ስር አስቀምጡልኝ። ሀናት ይሁን ብዙዎቻችን ሀናት ይሁን ሀናት ይሁን እንዲሁም ዲላ ሀና ስንል ቆይተናል። አሁንም ደግሞ ያው ዲላ ሀና ነው እርግጠኛ ሆኖ ነገሮች ተሳክቶ ሀና ናት ብሎ እነሱም እንዲመጡ እኛም ደግሞ አንድ ጊዜ አሁን ሀናት ይሁን የምንል እኛ ብዙዎቻችን እኛም ደግሞ እልልልል እንኳን ሀና ሆነች ብለን እንዲሁስ ሚዲያውን ቅውጥ እንድናደርገው በያላችሁበት እንዲሁም ዱአ እንዲሁም ጸሎት አድርጉ ይላችኋለሁኝ። ይሄን ይመስል ነበር ነገሩ። ምናልባት ሀሳብ አስተያየት ካላችሁ እንዳልኳችሁ ኮሚኒስር አስቀምጡ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ላይክ፣ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በሌላ አዲስ እንዲሁም ደግሞ ደስ በሚል ነገር እስከምንገናኝ ድረስ ማለት ነው። የምር ሀና ሀና ቢት ሆን ሁሉም ሰው ደስ ለዋን ነው የሚለው ለምን እንደሆነ አላውቅም። ብዙ ሰው ሀናን ያን ይወዳታል። ምክንያቱም የተረጋጋች ልጅነት እንዲሁም ደግሞ እውነታውን ይዛ የምትጓዝ ናት ማለት ነው። ያ እነሱ ወይዘሮ ባዩሽና እንዲሁም ደግሞ ያቺ እርግቤ የምትባለው እነሱ ገንዘብ ፈላጊ ናቸው። እሷ ደግሞ ሀቅ ፈላጊ ናት፣ እንዲሁም ደግሞ ቤተሰቧን ፈላጊ ናት። ስለዚህ ሁለታቸውኑ ማለት እነሱን ሁለታቸውኑ አሳፍራ እሷ ደግሞ ወደፊት የምትጓዝ አድርጋት ነው የሚለው። ሰላማቸው ይብዛልኝ። ቸር ቆዩልኝ። ባይ ባይ።